ይሄ ተገረብት ሻለ አስተገልሽ ሰላም የረበሽኩሽ እንዴ? በጣም ይቅርታ። ምን ይሻል ምን እንኳን ቆይ አሞሽ ነው? አስር ጊዜ የምትገለበጭ አራላ ሰላም እንዴት ናችሁ? የነጂ ሆም ኩኪንግ ቤተሰቦች ደህና ናችሁ ወይ? ኖላዊ ተከታታይ ድራማ ክፍል አንድ መቶ አራት ይዤ ላችሁ መጥቻለሁ። ላይክ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ቆዩ። ዛሬ ሀና እና ሰላም ተፋጠዋል አብረው ነበር እና የተኙት። ሀና እንቅልፍ አልወስዳት ብሎ ትገላበጣለች። ሰላምም በሷ ስለተረበሸች እንቅልፍ አልወሰዳትም፣ ተናዳ ቁጭ ብላለች። ስትነቃ ስታያት እንዴ ሰላምዬ አትተኝም እንዴ ትላታለች። ሀና እንዴት ብዬ ነው የምተኘው አንቺ እንደዚህ የምትገላበጩው ምን ሆነሽ ነው? አሞሽ ነው? በማለት ትጠይቃታለች። አይ እኔ አላመመኝም ደህና ነኝ፣ እንዲሁ እንቅልፍ አልወስደኝ አለ ትላታለች። ሰላምም እንዴ እኔ ምልሽ ያንን ጆሮን እያሰብሽ ነው እንዴ? ትላታለች። ምን ማለት ነው? ምን ለማለት ፈልገሽ ነው ሰላምዬ? ትላታለች። አይ እና ምን ሆነሽ ነው? ፍቅር ሲጀምር እንደዚህ ያደርጋል ትላታለች። ሀናም እኔ እንደሱ አይደለም እንቅልፍ አልወስደኝ ብሎ ነው ትላለች። ሰላም እኔም ልሽ ከጆሮና ከዚህኛው ልጅ የትኛው ነው የምትወጀው ትላታለች። ምን ማለትሽ ነው ትላለች ግራ በመጋባት ሀና። አይ ከሁለታቸው የምትወጃቸውንም ንገሪኝ ትላታለች። ጆሮን አልወደውም ትላለች። ይሄ ማለት እዝራን ትወጃ ያለች ማለት ነው ትላታለች። እኔ እንደሱ ማለት አይደለም እና ሁለቱንም አልወድም ብለሽ መመለስ ትቼ ነበር ያለች ታፋ ጥጣታለች። ሀናም በጣም ግራ ገብቷታል። እንዴ ለምንድን ነው እንደዚህ አይነት ጥያቄ የምጠይቂው? ተይኝ ባክሽንም ትላታለች። ሀናና ሰላም ቁርስ እየበሉ ድንብላል ትመጣለች እንዴ እናንተ እናንተ ናችሁ ስትታዩ እህትና እህት የምትመስሉት ትላታለች ምን ማለት ነው ትላለች ሀና እርግብ ከምትባል ጃርት አንቺ ነሽ ከሰላም ጋር ቁጭ ስትይ እህቷ የምትመስሊው ትላለች ሰላምም ትስቃለች እርግብን ነው ይሰደብሻት እያለች ሀና ደግሞ ድምብላል እርግብን አተሳደቢ ሰው በሌለበትም ስም አታንሽ አትሚ። ትላታለች ወይ ድንብላሌ፣ ሁሉንም ነገር ተቆጣጥረሽ ትችዋለሽ። ትላታለች በሉ የሚያስፈልጋችሁ ካለ በማለት ትሄዳለች። ድንብላል አሃናም ትንሽ በልታ በቃኝ ትላታለች። ስለ ፍቅርም ታስረዳታለች ሰላም። ሀናም ጥሩ ያልሆነ ስሜት ሞድ ውስጥ ትገባለች። እንዴ ጆሮ፣ ከዚህ በፊት እኮ ጠይቄው ነበር አልወድሽም ብሎኛል ትላታለች። ማለት የፍቅር ጥያቄ ነው ትላታለች። አይ እንደዚሁ ግራ በመጋባቱ ሳየው ጠይቄው ነበር፣ እና ምን አድርገሽ ነው የምወድሽ ብሎኛል። እኔስ የምወደው ምን አድርገውን ምን አድርገውልኝ ትላታለች። ሰላምም ትመክራታለች። አይ ፍቅር እንደዚህ ነው ትላታለች። ሀናም በቃ በቃኝ በማለት ሳህኗን ይዛ ወደ ኪችን ትሄዳለች። ሰላምም የረሳውልሽ እንዳይመስልሽ አልፋታሽም ትላታለች። ታምቹ ስለ እርግብ ብቻውን ያወራል። እርግብ እርግብ ይህን ሻንጣ ካልያዝክ እንዳትመጣ ብላኛለች። ምንድን ነው ማድረግ ያለብኝ ይላል። ወደ ሀና ቤትም በመሄድ የሀናን አባት ይጠይቁታል። የሀና አባት እዚህ ሻንጣ አስቀምጬ ነበር፣ ባለፈው ለሀና የሰጠኋት እና ሀና ደግሞ ቦታው ላይ አውጣችሁ በማለትም ይነግረዋል። ውይ ውይ እኔ ልጄ፣ ያ ቦርሳ ያንተ ነው እንዴ! እኔ እኮ ለሀናን ማየት ስለፈለግኩ መሄጃ ሰበብ እንዲሆነኝ እነ ሀና ቤት ይዤ ይዤ አሰጠች አለው ለእናቷ ይሎታል። ታንቹም በጣም ይናደዳል። እንዴት ፋየው እንደዚህ ታደርጋለህ በማለት ተነስቶ ወቶ ይሄዳል። ሰላምም እዚህ ቦርሳ ውስጥ ያለው ምንድን ነው ትላለች። ታምቹም በቃ የሀና አባት እርስዎ ለልጆ አይደሉ የእኔ ስሜት መረዳት አልቻሉም በማለት ተቆጥቶ ይሄዳል። የሀና አባትም እንዴ፣ እኔ ቦርሳውን አመጣዋለሁ በማለት ሀናን ይነግሯታል። ሀናም ቦርሳውን መልሳ ወደነ ወደ አባቷ ቤት አንጠታለች። የሀና አባትም ወደነ ወይዘሮ ሜላት ሄዷል። እባክህን ያለውን መረጃ የምታውቀውን ሁሉም ንገረን ይሉታል። እሱ የሚያውቀውን ሁሉም ይነግራቸዋል። እኔ የማውቀውን ነግሬያለሁ፣ መጨረሻውን የምታስተካክሉት እናንተ ናችሁ ይላቸዋል ከዚህ በፊት ለሀና የሰጠዋትንም ማስረጃ ተጠቀሙ፣ ፎቶ ወይዘሮ ባዩሽ ብቻዋን አይደለችም፣ ከኋላ የሚደግፋት ሰው አለ በማለትም ይነግራቸዋል። ድምብላልንም፣ አቶ መስፍን ድምብላል ለሜላት የነገርሻትን በሙሉ ለእኔም እንድትነግርኝ እፈልጋለሁ እና ደግሞ ለፖሊሶች ሂደሽ ትናገር ያለሽ ስለ ባዩሽ ይላታል። ድምብላልም እኔ ከፖሊስ ጋር ንኪኪ እንዲኖረኝ አልፈልግም። እኔ ፖሊስ በጣም ነው የምፈራው በማለት ትነግረዋለች። አይ አይዞሽ፣ አትፍሪ፣ ማንም ምንም ሊያደርግሽ አይችልም ይላታል። እንዴ ያ እጅ ሲቆረጥ የሁሉ ችግር ሲደርስብኝ የት ነበራችሁ? ትለዋለች። ምናሴም እኔ በቃ መክሰስ አለብኝ ባዩሽን እሷ ክፉ ሴት ናት። እኔንም ከዚህ በፊት ልታስገድለኝ ነበር ይላል። አቶ መስፍንም እሺ ግን እነሱ እሷን ለመክሰስ ማስረጃ ያስፈልገናል ይላል። ወይዘሮ ሜላትም ባዩሽ ቀድማ ሁሉን ስለተዘጋጀችበት መረጃዋን ሁሉ አጥፍታለች ትላለች እና ዛሬ ደግሞ ሂጄ እስር ቤት ጠይቃታለሁ ትላቸዋለች። ሰላምም፣ ምናሴም፣ አቶ መስፍንም ይናደዳሉ። እንዴት ይሏታል። የማደርገውን አውቃለሁ ምንም እንድትሉኝ አልፈልግም ብላቸዋለች። ሰላምና ሀናም ወደ አቶ ኖላዊ ቤት ሄደዋል። ባክሽን ትንሽ ሮ ልስራ ላባቴ ጠብቅኝ ብላት፣ ቁጭ ብለው ያወራሉ። ድንገትም ገደም ስትል ሻንጣ ላይ ትተኛለች። ሻንጣው ይቆረቁራት እና ሻንጣውን ስትከፍተው የእናቷን ወርቅ ታያለች። በምንም ማመን አልቻለችም። ድንገትም አቶ ተምቹ ይመጣል። ተምቹ ሲመጣ ወርቅ ሰላም ከቦርሳው እየዘረገፈች የማየ እያለች ያያል እሱ። እሷም ትደነግጣለች። እንዴ የት ነው ማውቀው? እኮ የእርግብ ጓደኛ ነው፣ ትላለች ሀና። ምን እያላችሁ ነው? እኔ ግራ ገባኝ፣ በማለትም ታፈጣለች። የዛሬው ክፍል እዚህ ጋ ነበር ያለቀው። ነጅን ኩኪንግን፣ ላይክ፣ ሼር፣ ሳብስክራይብ በማድረግ አብራችሁ ስለቆያችሁ አመሰግናለሁ። ባይ